ሰላም የኔ ውዶች እንዴት ናችሁ? እናንተ ቴዲ ቅርታ ጠየቀ። ላላ አላዋጣው ሲል በቃ መመለስ አድርጎ አላማራጩ። በጣም ጥሩ መጀመሪያም፣ እንደዚህ እንደምትል እኔ እኮ አልነገርኩም? ነግሬ ነበር እኮ ቴዲ። የኔን ምክር ሰምተህ ቢሆን እስከ ዛሬ ድረስ ይውሉ ነ በላ አሁን ክፈትና እንግዲህ ትንሽ ብትጋጋጥ የሚያዋጣ ይመስለኛል። ለማንኛውም ቴዲ ማለት ነው ሀይሚን ፈልጌ ምናምን ሳይሆን ብሩክ አናዶኝ እሱን ለማናደድ ብዬ ነው። እንዴ ለማናደድ ቢሆን አንተዬ በሰው ትዳር ይገባል። ነውር አይደለም፣ ነውር አይደለም ወይ? እንዲህ ነችና፣ እናላችሁ ዛሬ ሄኖክ ጥሩ ስራ እየሰራ ነው፣ ሰሞኑን ማለት ነው። ደግ አደረክ፣ ጥሩ አደረክ። እኔማ ባለፈው እንደዛ ተናንቃችሁ እንደ እኔ ግርም ያለ ነገር ሄኖክ እና ቴዲ ማለት ነው፣ እንዲህ ያለ አስታራቂ ታረቃችሁ እርስ በርሳችሁ። እሰይ እሰይ እሰይ እሰይ፣ ተመስገን ተመስገን። ብቻ ሰሞኑን ኢትዮ ላይ ጠፋሁ። ለምን ጠፋሽ? አትሉ ለምን ጠፋሽ? አለው። አልጠፋውም። ዋይፋይ ጠፋ። ሁለት ቪዲዮ ፖስት አላረኩ። ምን አላችሁ? ትናማታ አይቼ ነበር የሆነ ቪዲዮ ሀይሚ፣ የሆነ ነገር እየሰራሽ ምናምን እና ደግሞ በጣም እየጎረናችሁ ነበረ፣ ብዙ ሰዎች ማለት ነው። እንዴ ጥንቸል ተሰጣት፣ ለምን ጥንቸል መኪና ለምን አልተሰጣትም? ኦ እናንተ እኮ በቃ እናንተ እኮ በቃ ምን ቢደረግ ሰው እኮ በቃኝ አይልም። በነገራችን ላይ የሰው ልጅ ፍላጎት በቃኝ አይልም። ሰው እንደውም የሀይሚ ጥንቸል ይሻላል። እናንተ ለሩታ መኪና ተሰጣት ብለው ለሀይሚስ ለምን መኪና አይሰጣትም ብለው ሲቀጥልና ሲቀጣጥል፣ የሩታና የሀይሚ በጣም ልዩነት አለው በነገራችን ላይ ማለት ነው። ሩታ ማለት በቃ ለአብረሽ ሁሌ ስትገዛ የኖረች ለቤተሰቦቿ ራሱ ብዙም ያልጠቀመች አሁን በመጨረሻ ደግሞ እሱ ሲቀየርባት ወደ ቤተሰቦቿ ሄደችናት ሙሉ በሙሉ ዩቲዩብን የእሱን ያሳደገችለት የእሷን ከፍታ የሩታ ኮ ባብረሽ እንደሆን ታውቃላችሁ፣ መኪና ቢገዛ እራሱ በራሷ ብር ነው። ገባችሁ? በራሷ በሩታ በራሷ ብር ገባችሁ፣ ነው የገዛላት። ቤት እንኳን ሲከራዩ አብረው በእሷ ሁሉ ብር ተከራይቶ አብራ ደባል ሆና ነው ስትኖር የነበር ሳያገባት ገና ማለት ነው። እና በጣም ልዩነት አላት፣ ሀይሚና ሩታ በጣም ልዩነት አላቸው። ገባችሁ ሀይሚ ክብሯን ጠብቃ በስነ ስርዓት በራሷ ቤት እየኖረች ዘና ብላ በራሷ ዩቲዩብ የራሷን ገቢ ሴብ እያደረገች ምን ማድረግ እንዳለባት ራሷ መታቅስ ሆና፣ ገባችሁ። ስለዚህ ብሩክና ሀይሚ ስራ እንጂ የሚሰሩ ገቢያቸው አንድ አይደለም። ብሩክ ለሀይሚ መኪና ገዝቶ ለምን አልሰጣትም ላላችሁ ራሷ ሀይሚ በራሷ ትገዛለች። ሲጀመር እቺ ህጻን ልጅ ገና መኪና ገዝታ ምን ሊያደርግላት ነው? ቆይ ሮታሽ መኪና ገዛሽ ምን ይሰራላት ነው? አሁን መኪናው ለሮታ ምን ያደርግላታል? ይባሉ አለ ከሱ ጋር አብራ ምትሄድ ብቻዋን ምን ራይ ድል ትሰራበት ነው እንዴ? ነው ምን ልሰራብን ነው? መኪና ምን ይሰራላታል እንዴ? ቤት ውስጥ የሚያዝናናት ነገር፣ ስንት የሚገዛ ነገር እያለ እናንተ ቅንጦት ትመኛላችሁ ወይ ጉድ! እና ደግሞ የወርቁ ነገር ታውት ነገር አለሁ፣ ለወርቁ ነገር አለሁ። እናንተ የተውስ ወርቅ ነው አሉ እንዴ ናቸው? ደህና ናቸው። በጣም ደህና እግዚአብሔር መስከክ ክብሩ ይስፋ አለው። ደህና ነኝ እና እነ ሀይሚ ዛሬ እንግዲህ ሰላም ወርዷል ማለት ነው። እኔ እንደውም ግራ ገብቶ የነበረ ለምን ቴዲ ስላልመጣ ከዚህ በኋላ ብጥብጥ ይፈጠራል። ሁለተኛ ነገር የብሩክ ፍቅረኛ ተብዬዋ እሷም ትበጠብጣለች፣ ትረብሻለች የሚል ሀሳብ ነበር በውስጤ። ነገር ግን ያ ነገር ተሽሯል ማለት ነው። ለምን አትሉም ልጅየው መጥቶ እየቀርታ እንደማያዋጣው ሲያቅ አዎ፣ ይሻላል። ብሩክ ገነጫጭሎ ገነጫጭሎ ማለት ነው። ጥርሶችን አራግፎ መንጋጭ ልህን ነበር የሚያራግፍልና ጥሩ አደረግክ። ጥሩ አደረክ። በጊዜ ይቅርታ መጠየቅ ለአንተ ጥሩ ነው ያዋጣሃል። ሳትደበደብ ሳትከረበት እንኳን ብሩክ ጓደኞቹ ራሱ እኮ አላስተረፉትም፣ እና ጥሩ ነው ያደረክ እንደማያዋጣ ስታውቅና ድራማው ተጠናቋል። በአጠቃላይ ማለት ነው ድራማው ተጠናቋል። እንግዲህ ፓርት ፎር ምናምን እንግዲህ ቀጣይ ደግሞ ሌላ ድራማ ነው የሚጀመረው፣ እና ሲጀመር አልተጣሉም ተመካክረው ነው እየሰሩት ያሉ፣ መጨረሻው እንደዚህ እንደሚሆን እኮ ግልጽ ነው። ሁለቱ ይታረቃሉ፣ ከዛ የመቶ ይቅርታ ይጠይቃል ከዛ በኋላ በራሱ ቻናል ደግሞ ከአንዷ ጋር መጥቶ ይሰራል እና ቻናል ብትከፍት ደስ ይላል። የምር ምክንያቱም ታውቋል ምናምን ፋሲል ራሱ ያኔ ለመፈመስ ብሎ ነበረ እንደዛ ብጥብጥ ሲያደርግ ሐይሚን በጣም ብዙ ሰው በመጥፎ ዓይን እንዲያት ያደረገ በመጀመሪያ ፋሲል ነበረ። ፋሲል ሲመጣ በጣም መጥፎ አመጣጥ ነው የመጣው በኋላም ፍራንክ ነው ብሎ አላስረዳም። በቃ ግግም ብሎ ነው የቀረ እና ብዙ ተመልካቾች ለሀይሚ ያላቸው አመለካከት በጣም ነበር የተቀየረው፣ በዛን ሰዓት ማለት ነው። አሁን አሁንም ይሄ ያመጣው አስተሳሰቡ በጣም ያስጠላ ነበረ። ነገር ግን አሁን ላይ ይቅርታ መጠየቁ ጥሩ ነው። እንግዲህ ሁለቱንም ና ይቅርታ የጠየቀ ሀይሚንም ብሩክንም ይቅርታ ጠይቋል። እንግዲህ ይህንም ያዋጣ እንደ ፈንክቸው ሀይሚን የግሌን የማደርጋት የዳኒ ሮስት ግን ታስታውሳለች። አይ ዳኒ ፈንጭቶብን፣ ፈንጭቶብን ግን ከሶስት ጋር ተለያይቶ ቀሩ፣ እንደ ዳኒ ማለት ነው። ዳኒ ሮስት የግሌን ማለት ማን ወንድ የሆነ ሶስኪን ካኝ እያለ ማለት ነው። እንጡጥ እንጡጥ ሲል እንደ ጥንቸል ብሩክ የጥርሱን አራግፎ ጣለው። ከዛ በኋላ ነው እንግዲህ አቅም እንደሌለው አውቆ ይቅርታ ብሎ እግሩ ስር ወድቆ ብሩክን ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆኑት። ና ቴዲም ዝያል አቅም ነበር የጀመርከው ና ይቅርታ መጠየቁ ጥሩ ነው ብዬ አስባለሁ። አንደኛ ሀይሚ በሰላም ከቤቷ ትኖራለች። ሁለተኛ ነገር ብሩክ ከዚህ በኋላ ሀይሚን ለመጠበቅ ፍርሃት ወይ ስጋት አይኖርበትም። ምክንያቱም ብሩክ ወደ እዛ ቤት የገባው ቴዲ እየፎከረ ስለነበር ነው። ታገኛታለህ እስኪ ማነው ወንዱ ብቻ ብዙ ፉከራዎችን ሲፎከር ስለነበረ እንግዲህ ነው ብሩክ ወደ እነ ሀይሚ ቤት ለመሄድ የወሰነው ማለት ነው። ስለዚህ ይሄ ልጅ እዛ ቤት መውጣቱ ይቅርታ መጠየቁ፣ ሲቀጥል ደግሞ ብሩክም እዛ ቤት መቀጠሉን በጣም ብዙ ሰው ብዙ አይነት አስተያየት እየሰጠ ስለሆነ ሀይሚ ራሱ በቀደም መልስ ሰጠች። እኔም እያልኩ ነው የሁላችንም አስተያየት ነው አንድ ሰው ቤት ውስጥ ኖር አንድ ላይ መርፌና ክራን ሆን ማለት ይሄ የማይሆን ነገር ነው፣ የማይሆን ነገር ነው። ስለዚህ ጥሩ የሚሆነው እንደ በፊታችሁ ተከባብራችሁ አንደኛ፣ አብራችሁ ስትኖር ተሰላቻችሁ አላችሁ። ሁለተኛ ነገር ደግሞ የሰው አመለካከት እራሱ ይቀየራል። ገባችሁ እና እንዲሁ ተከባብራችሁ ተራርቃችሁ መኖራችሁ ለሁለታችሁም በጣም ጥሩ ነገር ነው እና አሁን ላይ ብሩክ ከዛ ቤት ይወጣል ማለት ነው ባጭሩ። ለምን ካላችሁ ሀይሚ ከዚህ በኋላ ስጋት የላትም። ልጁ ይቅርታ ጠይቋል፣ ባደረገው ነገር ተጸጽቷል። ካላስ ከዚህ በኋላ ሀይሚን የሚያሰጋት የሚያስፈራት ነገር የለም። ከአሁን በፊት ብሩክ ወደዚህ ቤት የመጣው ልጁ በጣም እየፎከረ ስለነበረ በቃ የፎከረውን ነገር ቢያደርገውስ? ምክንያቱም ሴት ስትሆኑ ብቸኛ ስትሆኑ በጣም ብዙ ነገሮች አሉ እና ይሄን ነገር ፈርቶ ነው ብሩክ ወደ እነ ሀይሚ ቤት ሊገባ የቻለው እንጂ ፈልጎ አይደለም። በእርግጥ ብሩክ ወደዚያ ቤት የገባው ሁለታቸውም አብሮ መሆን ፈልገው አይደለም። ምክንያቱም አብሮ መሆን ምን እንደው ጉዳቱ ምን እንደው ጥቅሙ በደንብ ያውቃሉ። ሰው ተራርቆ መኖር እንዳለበት በደንብ ምክንያቱም ሳይጋባ ሰው አብሮ ከኖረ ወይ መሰለቻቸት ወይ ሰው ብቻ ብዙ ነገሮች ይፈጠራሉና ብሩክም እንግዲህ ለዛ ነው እዚያ ቤት የኖረው ከዚህ በኋላ ግን ብሩክ ወደ ቤቱ ይመለሳል ማለት ነው። ሀይሚም ያለ ስጋት ቤቷንም ሳትቀይር ቀይር በህይወት በሰላም ከቤቷ ትቀጥላለች። አሁን ሀይሚ ቤት እንዳትቀይር ነው ብሩክ ወደዚያ ቤት ይሄደ ለምን ይሄ ልጅ ይቅርታ ባለመጠየቁ። አሁን ግን ይሄ ልጅ ይቅርታ ጠየቀ። ሄኖክም እንግዲህ ነገሮችን አስተካክሎ ሰላማዊ ሆነዋል ማለት ነው። ስለዚህ ከዚህ በኋላ ሌላ ድራማ ካልተጀመረ ምርጥ ምርጥ ኩምኮማዎችን ምን ኮመኩም ይሆናል አብረን እንኮመኩማለን ማለት ነው። ያው ፍራንክ ምናምን ነው ሊሰሩልን የሚችሉ ከዚህ በኋላ እንጂ እንደዚህ አይነት ጸብ፣ ግጭት፣ ንትረክ፣ ብጥብጥ ምናምን አይሰሩም። ቢያንስ ትንሽ ጊዜ ፍራንክ ነገር ምናምን ምናምን ይሰራሉ ብዬ አስባለሁ። ብቻ ብዙ ነገር ይኖራል። ትናንትና ራሱ ብዙ ነገር አምልጦኛል፣ በነገራችን ላይ ዋይፋይ በመጥፋቱ ማለት ነው። እንግዲህ ከዚህ በኋላ ደግሞ አብረን እየኮመኮምን እንቀጥላለን። የኔ ውዶች መልካም ምሽት ይሆንላችሁ። ባይ ባይ።